ለን ዩቱብ ተከታታዮች ሁላችሁም እንዴት ናችሁ? ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ፅናት ድራማን ክፍል ሰማንያ አምስት እየላችሁ ከች ብያለው እና ላይክ እና ሸር ማድረጋችሁን አትርሱ። አሁን ደግሞ ሰናይት ና ሰናይት ምን ነው እያለችው ነው፣ ክብሮም እሱ ደግሞ ምን ነው አላት። ከዛ ማለቴ ይላ ግሴድ ሊናል ጋር የተኝታለች፣ አለ እንዴ? ለምን ሳሎን አልተኛችም? አለችው። እንዴ አንገቴ ና ብላ አለ ክብሮም ማለት ነው። እና ተተኛ ብዬ የመጣሁኝ እናንተ ምን አገባ? አለች። አራ ችግር የለውም፣ ለሁለታችንም እኮ አልጋው ይበቃን አለ። እሷ ደግሞ እንዳጨርሰው እንዳጨርሰው አለችው። አንተ ከእሷ ጋር በተኛ ቤት ከመቀብር ነው የማደርገው አለች። እንዲህ ምንድነው ክፋቱ? አለ። የተለያየ ብድር ብስ ለብሰ ነው ምንተኛው? አለ። አይደለም ብድር ብስ ግድግዳ ላይታችሁ ብትተኙ ራሱ ማምና ልጅ አይደለችም። ታይ ለእሷ ይህንን ጥላቻ አይገባትም። እሷን ስለጠላኋት ብቻ አይደለም ለአንተ አስቤ ነው አለች። ለእኔ? አለ ክብሮ ማለት። እንዴት አሰብሽልኛል? አስበው እስኪ አንተ እንደ ኪራስ ጽጸጽፍ ላይ ነው አለች እስኮ ሁልጊዜ ስለሚሳሳት ነው የተጸጸተው። እኔ ለምን እጸጸታለሁ አለ። አይ ማርያም ይህንን እችክ ማድረግ ፈልጌ ሳይሆን ስላስበው ከተፈጠረ ምንም የሚያሳስበኝ ነገር የለም ብዬ ነው አለ። እንደሱ ከሆነ ለምን አሁን አትሄድም? አለችው። የት ነው የምሄደው አለ። እሷ ጋ አለች። መሄድ የማይቀርም ወደ ቤት አይዞሽ። እዚህ አላድርም አለ። ልደረስ ብትል ቆይ ግን በሰላም ና። ምንድነው እንደዚህ ያናደደሽ? አንተ ስትጀምር ስለ ሰላም ምን ታውቃለህ? ኧረ ሰኒ ተረጋጊ። እንዴ ቤንዝል ካር ከፈከፍክብኝ በኋላ ነው እንዴ ተረጋጊ የምትለኝ አለች ሰኒ ማለት ነው። ከዛ ክብሮንም ደግሞ ይችን ልጅ በመጥላትሽ ምንድን ነው እንደዚህ ያደረገሽ? ቆይ ለምንድን ነው አንቺ እንደዚህ የምኮኘው? አላት ለምን የግል ጠበቃ አትሆንም? አለችው ሰናይት ማለት ነው እንዴ ምን ሆነሽ ነው? አለች ከዛ ምንድነች ምናምን ብሎ ገረመው ማለት ነው፣ ክብሮም ያው ሰናይት ደግሞ ያው ተነዳለይ በቅናት በቅናት ንድድ ብላለይ ማለት ክብሮም የጥያቄ የፍቅር ጥያቄ ያው ደርዳር እያለ ነው እንዲያቀርብላት፣ ብዙ ነገር እያሳያት ነው። እሷ ደግሞ በእህቷ ምክንያት እህቷ በፍቅረኛዋ ጉዳይ ስለተጎዳች ያው እህቷ ፍቅረኛ እንዲይዝ ስለማትፈልግ ለዛ ነው እየራቀች ያለችው። ግን ደግሞ ሌላ ሲያወራ ሌላ ጋር ሲሆን ክብሮም በጣም ትናደጋለች ሰናየት ማለት ነው። እና ማለቴ እንዲፋቀሩና በጣም ደስ ይላል። ደስ ይለኛል። እኔ እናንተስ እንዴት ትላላችሁ? አሁን አሁንም እንዳኮረፍሽ ነው ወይ እያላት ነው ኪሩቤል። ጽናት ነራ አይደለም አለች እና እናቴ ስልሽ ለምዶ ዝም ያልሽኝ አለ። እሺ ወይ ያለችው ግን ከልብሽ ያገር ያልብሽ ነገር ያልሽኝ አለ። ካንተ እኮ ያዘ ፍቅር ነው ፍቅር ደግሞ ከየትኛውም ነገር ይበልጣል እያለች ነው። በጣም እኮ ነው ማፈቅርሽ አለ። እኔም አፈቅርሃለሁ፣ ግን ጌራዬ ከአሁን በኋላ ምንም ነገር ማየት መስማት አልፈልግ ማለች ጽናት ማለት ነው። እሱ ደግሞ እሺ ጽናትዬ፣ ከዚህ በኋላ ምንም ነገር አይፈጠርም፣ አይዞሽ እያላት ነው። እሷ ደግሞ እሺ አሁን በኋላ ልቤ እንዳትጎዳው፣ አሁን በኋላ እንዳትጎዳኝ እያለችው። ከዛ እነሱ እያወሩ እያሉ ይች ደግሞ ጨበሪያም ሊና የምትባል ማለት ነበሩ ጣርጋ ትመጣለች። ንብድ መስላይ ማለት ነው። ከዛ ግድግዳ ላይ ታዳምጣለኝ። ከዛው ቃ ምን አለሽ ግን ግድግዳ ላይ አዳምጣ አዳምጣ የሚሉትን ሰምታ ካች ብላ ገባሽ በኋላ እኔ እኮ ሽንት ቤት መስላይ ነው እኔ እኮ ሰካራ አለ ከቀኝ ማለት ነው አለች። እና አሁን ሽንት ቤት ገባው ብላ እነሱ ክፍል ግብት ተላለይ ማለት ነው አፈቅራለሁ እያለች እሱ ደግሞ ኪራ ደግሞ ጽናት ሊስም ሲል ሊስም ሲል አለ ነበር ከፍታ ከቻለች ውይ አለች። እዚህ ምን ትሰሪያለሽ አላት ኪሩቤል። እናንተ ጋ ነው እንዴ የገባሁት? ወይኔ ከእንቅልፍ ያልነቃውም ማለት ነው፣ ስካር ያለቀቀኝም ማለት ነው። እኔ እኮ ሽንት ይለኝና ተነስቼ እዛ የገባሁ መስሎኝ ነው አለች እሺ አሁን በሩን ዝጊውና ውጪ፣ አለች ፅናት። እሺ ለማንኛውም ግን ስተኙ በሩን ዘግታችሁ ተኙ፣ አለች። አሁን ሂጂ ተባልሽ እኮ አሁን እኮ አሁን አሁን ምን ያስጮኋን? እኔ እኮ መሀላችሁ ገብቼ ልተኛ አላልኩም ማለች። ደግሞ ድፍረቷ መሀላቸው ገብታ መተኛትም ትፈልጋለች። ቤቀርታ ጉን ፈንዞኛም ቤተሰቦች፣ እዛ በሩን ዘግታ ወጣች ማለት ነው። በጣም ተናደዱባት። ፅናትን በጣም ተበሳጨች ማለት ነው። ለምን ኦፍ እያለ ነው ኪሩቤል ማለት ነው። ለምን ታናድዳለች? ሽንቱ የገባው ብላ እነሱ ክፍል ትገባለች። እንደች ደፋር፣ ደፋር ነች። በነገራችን ድፍረቷ ከልክ ያለፈ ነው። አሁን ደግሞ ጭጨባ ላይ ምታኝታ ላይ ሶፋ ላይ ከዛ ፅናት እየመጣች እና እንዴት አደርሽ አለቻት። ከዛ ምንድን አድራለሁ ምን ደህና አድራለሁ፣ አለች። አልተሻለኝም ይሄ ቆንጆ የራሱ ሳይሰባበር አይቀርም አለች። አንቺ አለች አጽናት አይ ብቻ አላገ ሙሉ ሰውነቴ የሁሉ ነው የሚያመኝ አለች። አይዞሽ በቃ መድኃኒትሽን በሰዓቱ ከወሰድሽ ተውሻን አለች አጽናት እሱማ ዶክተሩን ብሎ የነበረ ግን አልሻለኝ አለ እንጂ አለች። ከዛ ፅናት ደግሞ ምን ዋጋ አለው? ያን የሚያስብልኝ ቢኖርማ በጓንም ፍየሉም ቅቅሉን ነገር ያጠጣኝ ነበር፣ ግን ዋጋ አለው? ለኔ የሚያስብልኝ ለኔ የሚያስብልኝ ማህበረሰብ ውስጥ አይደለሁም። ብታሰብልኝ ኑሮማ በጉም ፍየሉ የሚታረድልኝ ነበር ቅቅሉን ውሃ ጠጣ ነበረ፣ ግን የሚያስብልኝ ማህበረሰብ ውስጥ ነው ያለሁት እያለች ነው። ታይ እንደዛ አትበይ እያለች ያለው ፅናት እናንተማ የቻላችሁትን ሁሉ የምታደርጉት እኔን ከቤት ለማስወጣት እንጂ እኔን ለማስተማም አይደለም አለች በቃ እስከሚሻልሽ ድረስ እዚህ እንደምትሆኝ ነገርንሽ አይደል አለቻት እስኬታዩ እሱን ግድ ሆኖባችሁ ነው አለች እሱ ሁላችን የምናውቀዋለን አለች አሁን ላይ ምን እንደሚያስጠላ ስሜት እንዳለ ታውቂያለሽ አለቻት ምንድን ነው አለች ፅናት በሰዎች መጠላት አለች አንቺን በምትሰሪው ስራ እየናቁሽ ሰው ሲጠላሽ በጣም የሚያስጠላ ስሜት ነው ያለ፣ አለች አትሳሳች። የሰው ልጅ የሚጠላውም ሆነ የሚወደደውም በመግባሩ ነው። ዝም ብሎ አይጠላም አለች አጽናትዬ ማለት ነው። እውነት ነው። ታዲያ እኔ እናንተን የሚያስከፋ ነገር ይህን ያህል ምን አድርጌ ነው እንደዚህ የጠላችሁኝ አለች፣ ማለት ነው ሰና። እቺ ሊና ማለት ነው እኔ ግን ሁሉንም ነገር እንድነግርሽ ፈልገሽ እንደሆነ አይደል? ሁሉን ነገር እንድነግርሽ ፈልገሽ አይደለም አይደል? ሁሉም ነገር ውሸት። ከመዋሸት በላይ ምን የሚያስከፋ ነገር አለ? ውሸት ዋሽተሽለ ኔና ባሌ ልታጣል ነበረ እያለች ነው ጽናትዬ ማለት ነው። እና እንደዛ ብለሽ ማደምድም ያለሽ ሊና፣ ለማንኛውም እግዜ ጨርሶ ይማርሽ

ሄደች ማለት ነው። አሁን ደግሞ ምሮና ናሁም እያወሩ ነው። እንደዛ ቆይ ግን ለምንድን ነው እኔ እኮ ምንም አልሰራም ምንም አልሰራም ምንም አልሰራም ብዬሽ? አለው እኔ እኮ ተኝቼ ነው የምውለው ምንም አልሰራም ምንም አልሰራም ትያለሽ፣ ግን ከቤት ወጥቼ ስመጣ የቤቶቹን ስራዎች ሁሉ ሰርተሽ ነው የምጠብቅኝ። እየተጎዳሽብኝ ነው፣ እንደዚህ አትሁኝብኝ። እኔ ያላንቺ መኖር አልችልም፣ እያለ ነው ደግሞ ናሆም ማለት ነው፣ ምሮን ማለት ነው። ምሮ እየታሳዝናለች ሶፋ ትጎትቻለሽ፣ አንድ ሺህ አይነት ወጥ ትሰሪያለሽ፣ እኔ ሽ ወድም ማለት እና ሳላጸዳ ምግብ ሳልሰራ እያለች ነው ለኑ ምግብ ሳልሰራ ሳላጸዳ መኖር አለብኝ ወይ? ለባሌ እንዴት ማድረግ አለብኝ እያለች እኔ ቆይ ግን አልሰራሽ ወንድ አይደለሽም ብዬሽ አለው ወይ እያላት ነው። ምን አሁን ማለት ነው እሱም አላልከኝም ግን አለች። ግን ምንም የለም እባክሽ እኔ የምፈልገው አንቺ እራስሽም ደም ተጠብቅልኝ ነው ተጠብቅልኝ ነው ሌላው ነገር ትርፍ ነው አለች። እና ማከር ከሆነ አተኛም ወይ አሁን ለምን እያለች ነው አንተ ዋሽ እኔ የምለውን ነው አይደለም ደግሞ የምትለው አለችው። እኔ የምለውን አንቺ የምትበይው ምግብ እኮ ወፍ አያጠግብም። ወፍ በደንብ አትበይም ትንሽ ትንሽ ነው የምትበይው። አንቺ የምትበይው ወፍ አያጠግብም እንኳን ሰው እያላት ነው። ለምሮ ማለት ነው ፍቅራቸው ደስ ይላል በጌታ በነገራችን ላይ እኔ ናሁምና የምሮ ፍቅር በጣም ደስ የሚለኝ፣ የእንትና የጽናትና እያልኩኝ የጽናትና የክብረውን በጣም ደስ ይላል። የፅናትና የክብሮ ነው። የክሩቤል ለወረስ ቸኮ የፅናትና የክሩቤል ነው። የሰናይትና የክብሮውን በጣም ደስ ይላል። ሲጠራረቡ ማለት ነው። አንተ መቀለጃው እኛ የቀረው አይደለ አለች ምሮ። እና ሚስት አይደለሽ እንዴ ካንቺ ላይ ካልቀለድኩ ማን ላይ ልቀልድ ነው አለች አላት። እና ሁለተኛ ነው አለችው። እሱ ደግሞ እንቅልፍ እንቅልፍ ሳይሆን ዝም ብዬ ልቅ ታንክ ዝም ብዬ ልቀፍሽ። እኔኮ እንቅልፍን አይደለም እንብላ። ነከሰችው፣ ስታስተላል በእግዚአብሔር። ጀመረች ደግሞ አለ፣ ጀመረች ደግሞ ብሎ ስሟት። እኔ እንዳንቺ ጨካኝ አይደለውም አለ። አሁን ደግሞ ጽናትዬ ለባሏ ምግብ ለመስራለች፣ ሩቤል ጉድ ጉድ እያለች ያቺ ጨበሪያም ደግሞ መጣኝ ማለት ነው እንግዲህ በየሄደችበት ነው። ከዛ ፍ አለች፣ ምን ፈልገሽ ነው አለች አጽናት። ቆይ ምን ማለት ነው አለች እኔ እዚህ ቤት ውስጥ ደልቶኝ የገባነውን የሚመስልሽ? እንዴት ማልሽ እንጂ ማንም ወዶ እኮ በብር እየተጠበሰ ገራውን አይሸጥም አለች። እኔ እንደዛ እንዲሰማሽ ፈልጌ አይደለም አለች አጽናት። እኛም እኮ እንዳንቺ ተከብረን የቤት እመቤት መሆን እንፈልጋለን፣ እኛ ግን እንደዛ መሆን ስላልቻለ ነው እንጂ አለች። እኛ ስታንቋሽና ስትፈልጉ ትኖራለን። እኛ ስታንቋሽ በእውነት እኔ እንደዛ አይደለም፣ እንደዛ ማድረግ ፈልጌ አይደለም ማለት ይችላል። በቃ ህፅናት ይሸመግልኝ እንዳትሞክሬ በቃ አቃለሁ። ሱሰኛ ነኝ፣ ግን በቃ ወደን አይደለም ምንኛ የምናጤሰው። ምናልባት ስናጤስ ሁሉን ነገር ብንረሳ ብለን ነው እያለች ነው። ለማንኛውም ላይክ እና ሽር ሰብስክራይብ እያደረጋችሁ አመሰግናለሁ። ስለነበረን ቆይታ ከልብ እናመሰግናለን። ባይ